እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በጋ አያነ ዱአከው ክርስቶሲ ኢቲን ኢሲንጌ ሮስ በዓል ፋሲካ ይግበረልና ውድ ወገኖች በያላችሁበት ይህ በዓል የደስታ፣ የሰላም፣ የበረከት እንዲሆንላችሁ እመኛለሁ። ይህንን የክርስቶስ ኢየሱስን የትንሣኤ በዓል በምናከብርበት ጊዜ አንድ ማወቅ የሚገባን ትልቁ ጉዳይ ትንሣኤ ከዛሬ ሁለት ሺህ ዓመት በፊት የተፈጸመ የታሪክ እውነት ነው። ግን የታሪክ እውነት ብቻ አይደለም፤ የአሁን ደግሞ ህይወት ነው። ወገኖቼ የሰው ልጅ መሰረታዊ ችግር የሐዘኑ፣ የሰቆቃው፣ የመከራው፣ የውጣውረዱ፣ የጭንቁ፣ የስጋቱ፣ የፍርሃቱ፣ የሁሉ ችግር መንስኤና ውጤት ሁለት ነገሮች ናቸው። መንስኤው ኃጢአት ነው። ውጤቱ ደግሞ ሞት ነው። ሞት ስንል መንፈሳዊ ሞት አካላዊ ሞት። ሰው ሁሉ በዚህ ምድር ላይ ሲኖር እለት እለት በሞት ፍርሃት በባርነት እየተገዛ እንደሚኖር መጽሐፍ ቅዱስ ይነግረናል። ኃጢአት አመፅ ነው። ኃጢአት ሰው በምንም አይነት እምቢ ሊለው ሊያመጽበት፣ ሊነሳበት፣ ሊቃወመው ስርዓቱን ሊጥስ የማይቻለውን ኃያሉን ቅዱሱን የተፈራውን እግዚአብሔርን እምቢ የሚያሰኝ የአመፅ ኃይል ነው። ይህ ኃይል በመጽሐፍ ቅዱሳችን የመጀመሪያ መጽሐፍ የመጀመሪያዎቹ ምዕራፎች ላይ በእባብ ተንኮል፣ በሔዋን መታለል፣ በአዳም መተላለፍ ያ በእባብ ምላስ ውስጥ ተቋጥሮ የነበረ ክፉ መርዝ ወደ ሰው ውስጥ ሰርጾ እንደገባ ወደ ዓለም እንደገባ ወደ ሰው ዘር እንደገባ መጽሐፍ ቅዱስ ይነግረናል። ከዚህም የተነሳ ደግሞ ሰው ወዲያውኑ መንፈሳዊ ሞት ከዚያም ደግሞ ዘመን ቆጥሮ ሥጋዊ ሞት እንዲሞት ሆኗል። ስለዚህ እነዚህ ሁለቱ ኃጢአትና ሞት የሰውን ሕይወት አጨልመውታል፣ ተስፋ አሳጥተውታል፣ ነገውን በጨለማ ግድግዳ ገጥግጠውታል ነገር ግን የጌታችን የኢየሱስ ክርስቶስ የመስቀል ሞት የኃጢአትን ጥያቄ በጣም አስደናቂና አስገራሚ በሆነ መልኩ የራሱንም የእግዚአብሔርን ጥያቄ የጽድቅ ጥማት በሚያረካ የዲያብሎስንም የአመፅ ሥራ በሚያፈርስ የሰው ልጅንም የድነት ጥያቄ በሚያሳካ መልኩ ፈጽመውታል። ስለዚህ ወደ ቀራኒው መስቀል በዚያም ላይ ወደ ተሰቀለ ወደ ኢየሱስ ክርስቶስ ቀና ብለን ስንመለከት የኃጢአት ጥያቄ መልስ ያገኛል። አሁን ኢየሱስ ክርስቶስ በቀራኒው መስቀል ላይ ሞቷል፣ ተቀብረዋል። ነገር ግን በሦስተኛው ቀን ማለዳ ሞትን አሸንፎ መቃብርን ፈንቅሎ በኃይል በክብር በስልጣን መነሳቱ ደግሞ የኃጢአት ውጤት የሆነውን የሞትን ጥያቄ ሙሉ በሙሉ መልሶታል። ስለዚህ ዛሬ የምናከብረው እንዲሁ ከበዓላት መካከል አንዱ የሆነ ተርታ በዓል አይደለም። የተነሳው ተስፋህ ነው! የተነሳው ተስፋሽ ነው! የተነሳው ተስፋችን ነው። ሐዋርያው ጴጥሮስ በአንደኛ መልእክቱ ምዕራፍ አንድ ቁጥር ሶስት ላይ ይህንን በጣም በሚገርሙ ቃላቶች ከሽኖ እንዲህ ብሎ አቅርቦልናል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ፣ ለማይጠፋ እድፈት ለሌለበት፣ ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ። ሃሌሉያ! ወገኖቼ ተስፋችን ተነስቷል። የትንሣኤው ማለዳ የአዲስ ዓለም፣ የአዲስ ሕይወት፣ የብሩህ ተስፋ ማለዳ ነው። የዓለም ታሪክ፣ የሰው ልጅ ታሪክ፣ የሰው ልጅ ዘላለም ተቀይሯል። ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከዲያብሎስ መንግስት ወደ እግዚአብሔር የፍቅር ልጅ መንግስት መፍለስ ሆኗል። እንዴት ያለ ታላቅ የምስራች ነው! የሁል ጊዜ ሰበር ዜና፣ ትኩስ ዜና። ስለዚህ የጌታችን የኢየሱስ ክርስቶስ የትንሣኤ በዓል የሁለት ሺህ ዓመት እድሜ ያለው ታሪካዊ እውነት ደግሞም አሁን ባንተ ውስጥ ባንቺ ውስጥ ሊሰራ የሚችል ትኩስ ህይወት ነው። ለዚህ ነው ሐዋርያው ጳውሎስ በሮሜ ምዕራፍ ስምንት ላይ ከቁጥር አስር ጀምሮ በሚያስደርቅ ሁኔታ በሚገርም መንገድ አሁን ኢየሱስ ክርስቶስ በእኛ ውስጥ ቢሆን መንፈሳችን በጽድቅ ምክንያት ሕያው ነው። ስጋችን ግን በኃጢአት ምክንያት ሙት ነው። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢሆን ክርስቶስን ከሙታን ያስነሳው እርሱ በእናንተ ዘንድ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ህይወትን ይሰጠዋል ይላል። ስለዚህ ባንተ ውስጥ የትንሣኤ ህይወት አለ፣ ባንቺ ውስጥ የትንሣኤ ህይወት አለ። ወገኖቼ ዛሬ ይሄንን የፋሲካ በዓል ስናከብር እውነት ነው። በየስፍራው በያለንበት በሀገር ውስጥ በሀገር ውጭ በዓለማችን ላይ የምንሰማው በአካባቢያችን የምናየው፣ የምንመለከተው፣ የምንታዘበው ማህበራዊ ቀውስ፣ ፖለቲካዊ ቀውስ፣ ኢኮኖሚያዊ ቀውስ ያስጨንቃል፣ ያሳስባል። ይህንን አልፎ ሌላ ነገር ለማሰብ ብዙ እድል አይሰጥም። ነገር ግን ወንድሜ ከእነዚህ ከከበቡ እህቴ ከከበቡሽ ነገሮች ባሻገር በክርስቶስ ኢየሱስ ትንሣኤ የመጣውን ተስፋ እያሰብሽ እያሰብክ እያሰብን በዚህ ታላቅ ጌታ በመታመን ዛሬን በጽድቅ በመኖር ዛሬን የእግዚአብሔርን ፈቃድ በማድረግ ዛሬን ከአመጽና ከክፋት በመራቅ ይህንን በዓል እያከበርን ደግሞም ለሚመጣው ዘመን ለክርስቶስ መንግሥት ልንዘጋጅ ያስፈልገናል። ውድ ወገኖች፣ በድጋሜ መልካም የትንሣኤ በዓልን እመኝላችኋለሁ። ያሬድ ጥላሁን ነኝ፣ ከሲልቨር ስፕሪንግ ሜሪላንድ።